ዛሬ የምናየው ምንድን ነው፣ የሽያጭ ማሽን ወይም ደግሞ ደረሰኝ መቁረጫ ማሽን የመጠቀም ግዴታ ያለበት ነጋዴ የትኛው ነው፣ የሌለበት የትኛው ነው የሚለውን እናያለን። ብዙዎቻችሁ የምጠይቁት ጥያቄ ነው። ብዙ ሰው መያዝ አለበት ወይስ የለበትም የሚሉ ብዙ ሀሳቦች ስላሉ ይህንን ግልጽ ለማድረግ ስለዚህ ዛሬ እሱን እነግራችኋለሁ ማለት ነው። እስከ መጨረሻው ከኔ ጋር መሆናችሁን እንዳትረሱ፣ አካውንቱንም ላይክና ፎሎ ማድረጋችሁ እንዳትረሱ። የሽያጭ መሳሪያ መያዝ ያለበት ወይም ደግሞ ማሽን መግዛት ያለበት ነጋዴ የሂሳብ መዝገብ የሚይዝ ማንኛውም ድርጅት ሊሆን ይችላል፣ ግለሰብ የሂሳብ መዝገብ የመያዝ ግዴታ ያለበት ነጋዴ የሽያጭ ማሽን የመጠቀም ግዴታ አለበት። የሚሰጠው ደረሰኝ ከሽያጭ ማሽን ውስጥ የወጣ ደረሰኝ መሆን አለበት ይላል ማለት ነው። ስለዚህ ይህንን ማወቅ አለባችሁ። የሂሳብ መዝገብ የሚይዙት እንግዲህ ደረጃ ሊትሃ በዋነኝነት ይገደዳሉ። ደረጃ ለውስጥ የሚይዙ አሉ። ስለዚህ ደረጃ ለውስጥ የሚይዙ የሂሳብ መዝገብ የሚይዙ አሉ። ስለዚህ እነሱን የሚያከትታል ማለት ነው። ስለዚህ ደረጃ ሀ እና ለ የሆኑ የሂሳብ መዝገብ የሚይዙ ግብር ከፋዮች የሽያጭ ማሽን የመጠቀም ግዴታ አለባቸው ማለት ነው። ሳምስ መዝገብ የሚይዙት ለውስጥ ያሉት እንግዲህ ሌላ ቪዲም ተናገር ያለውኝ። ከፈለጋችሁ ደግሞ የቴሌግራም ቻናል አለ፣ ዛ ውስጥ ገብታችሁ ማብራሪያዎች፣ ብዙ ማብራሪያዎች ስላሉ ዛ ውስጥ ማግኘት ትችላላችሁ ማለት ነው። ለዚህ እና ይህ መዝገብ የሚይዙ የሽያጭ ማሽን የመጠቀም ግዴታ አለባቸው ማለት የሌለባቸው ሴተኞች ናቸው የሚለውም ስናይ፣ ይህ መዝገብ በአብዛኛው ይህ መዝገብ ገብ የማይዙት ሽያጭ ማሽን የመጠቀም ግዴታ የለባቸው ሞር ከ500 ሺህ በታች ሽያጭ አላቸው የዛ መዝገብ አይዙም። ከዛ በላይ በፍቃደኝነት የሚይዙ አሉ። በፍቃደኝነት የሚይዙት ማንዋል ደረሰኝ የመጠቀም ግዴታ ሊኖርባቸው ይችላል፣ ግን በማሽን የመጠቀም ግዴታ አይኖርባቸውም። ስለዚህ ከአምስት መቶ ሺህ በታች ያሉ ነጋዴዎች የማሽን ወይም ደግሞ የሽያጭ ማሽን የመጠቀም ግዴታ የለባቸው ማለት ነው። ለምስ ያለ ግን ብንዘረዝራቸው ከአምስት መቶ ሺህ በታች ገቢ ያላቸው ብለን ብንዘረዝራቸው ከነዚህ ውስጥ የቤት ኪራይ ገቢ ያላቸው ወይም ቤት በማከራየት ገቢ የሚያገኙ ነጋዴዎች የሽያጭ ማሽን የመጠቀም ግዴታ የለባቸው። ጽል በመሸጥና ቅርጣ ቅርቱ በመሸጥ የሚተዳደሩ የተዳደሩ ነጋዴዎች እነም የሚያዝ ግዴታ የለባቸው። ቤት ለቤት ህክምና የሚሰጡ ሊሆኑ ይችላሉ። እንደዚሁም ደግሞ በእርሻ ላይ የተሰማሩ ነጋዴዎች የሽያጭ ማሽን የሚያዝ ግዴታ የለባቸው ማለት ነው። ሌሎችም ለምሳሌ ለብሔራዊ ባንክ ወርቅ የሚያቀርቡ ነጋዴዎች ሊሆኑ ይችላሉ እና የመሳሰሉት አነስተኛ ግብር ከፋዮች የሽያጭ መሳሪያ የመጠቀም ግዴታ የለባቸው ማለት ነው። ስለዚህ ጠቅላላ ሲል መዝገብ የሚይዝ ማንኛውም ነጋዴ የሽያጭ መሳሪያ መጠቀም አለበት። ስለ ደረሰኙ ከማሽን የወጣ መሆን አለበት ማለት ነው የሚሰጠው ደረሰኝ። ስለዚህ ይህን አውቃችሁ እራሳችሁን ማዘጋጀት አለባችሁ ማለት ነው። በተለይ አዲስ ገቢዎች ንግድ የምትከፍቱ ሰዎች ከመክፈታቸው በፊት ከታክስ ጋር ያለውን ነገር በደንብ አንደርስታንዲንጉ ሊኖራችሁ ይገባል ማለት ነው። ስለዚህ ብር ስላላችሁ ብቻ ንግድ መክፈቱ ኪሳራ ስለሚያመጣ ማለት ነው። በደንብ ከማንኛውም አንጻር አንደርስታንዲንጉ ሊኖራችሁ ይገባል ማለት ነው። ሀሳብና ምክር ከፈለጋችሁ ደግሞ ባዩ ላይ ባለው ስልክ ደውልልኝ መደወል ትችላላችሁ። ስለዚህ እናወራለን ማለት ነው። ሙር የተሻለ ማብራሪያ ደግሞ ከፈለጋችሁ ቴሌግራም ቻናል አለ። እዛ ላይ ገብታችሁ ስለ ባት ሊሆን ይችላል ስለ ሂሳብ አያያዝ ሊሆን ይችላል ወይም ደግሞ ከም ታክስ የሰራተኛ ታክስ አሰላል እና የሂሳብ መዝገብ አያያዞች ብዙ አይነት መረጃዎችን እዛ ላይ ያስቀምጣል ወይም እዛ ላይ ገብታችሁ ማየት ትችላላችሁ ማለት ነው። ይህንን አካውንት ላይክና ፎሎ ማድረጋችሁ እንዳረሱ የዩቱብ ቻናል አለ። ፕሮፋይል ምልክት ስትጫኑት ከስር ቀስታለ ከእሱ ስር ያለውን ሊንክ ስትጫኑት ሁለት ሊንክ ይመጣል። አንደኛው ቴሌግራም ነው። አንደኛው ደግሞ የዩቱብ ቻናል ነው። ስለዚህ ሁለቱንም ጆይን እንድ ሰብስክራይብ አድርጉ። ዩቲዩብ ላይ ሰፋ ያሉ ማብራሪያዎችን እና ቁጥራዊ መረጃዎችን የማሳይበት ነው። እዛ ላይ ለቅላቸኋለሁ። የሰፋ ላይ ነገር እሱም ሰብስክራይብ አድርጋችሁ እንደረሱ ንኪ